አንቺ ፊት ባልሽ በቃ ለመድ ነው እኮ እኔም ለመድኩት። በቃ ዝም ብሎ የውሸት ኑሮ ነው እኮ እየኖር ነው ያለ፣ ነው እኔም እንደ ሚስት አያደርገኝም። ያው ነገርኩ በቃ ሁለተኛ ስለና ያገባሽም ብሎ ነው እንትን ያስፈራራኝ አይደለ። በቃ የሆነ ነገር በቃ ማታ ይገባል፣ ይሳደባል። ምንም አልናገርም እኔ። ለምን ዘሎ ቢላ ነው ጋር ነው የሚሄደው። እንጥላቻም እንዳለበት አውቃለሁ ምናምን። ጸጥ ነው የምለው እና አሁንም ይቺን ሴትም እንደዛ አየሁኝ ማለት ነው የተጻጻፉትን ምናምን እሱ ኖርማል አድርጎታል። በእኔ ፊትም ቢያወራ ግድም አይሰጠውም። መጣሁ መጣሁ መጣሁ ጠብቂኝ ብሏት ሄዳ በጣም ብቻ ዙሪያው ከበቡት። ምንም ባልነበረው ሰዓት እንግዲህ ማንም አልነበረም አጠገቡ። አሁን ብር አገኘ ብያለሁ። ከዛ ደግሞ ቶሎ ቶሎ ብሩ እንዲደርሰው ተደረገለት። የሆነ ለአንድ አመት ቶሎ ቶሎ የተሰራበት ብር እንዲወስድ ተደረገ። በቃ በጣም ተለወጠ። በጣም ብር አግኝቷል። ቦታም ቀየረ። እዛ ምናምን መንደር ውስጥ ነበር እየገባን፣ ራሱ ምን ዝናኑ የነበረው ከእሱ ጋር በቃ ብርም ስላልነበረን አብዛኛው እንደ እኔ ብድር እያልኩ ሳንቲም ምሰጠው የነበረው ምንም አልነበረውም፣ የዛ ሰዓት። አሁን ግን አገኘ። ቦታም ቀየረ፣ ሰፈርም ቀየረ። ቦሌ ነው ይዝናኑት፣ ይደዋወላሉ ምናምን እና በዛ እኔም ጽሁፎቹን አየሁኝ። ያቺ ሴት አሁንም ድረስ ታፈቅራታለህ አልኩት። በቃ ዝምታም ሌላ መልስ ነው ብዬ ነው ያሰብኩት። በቃ እንደሚያፈቅራት ገባ። እኔ ለእሷ ፍቅር ብሎ ይሆን እንደዚህ እየተጎዳ ያለው ይሄ ልጅ? እሱ አግብታለች እንዴ? አላገባችው አትለየውም። ሲጀመር በየሰዓቱ ነው እየደወለች የምጠራው፣ እንዲህ ጋብዘኝ ምናምን እያለች። በቃ አፍቅሮ ነው ማለት ነው ይሄ ሰው እየተጎዳ ያለው። እኔንም ደግሞ እሷ መስየው ይሆናል፣ በቃ ወይ ከእሷ ጋር እንዲህ መልካችንም ሰ የምንቀራረብ ነገር መሰለኝ። በቃ እሷን ያገኘ መስሎት የሆነ እኔን እንትን ያለ ምናም ብዬ ማሰብ ጀመርኩ። እና ጻፍኩላት ለእሷ ራሱ በቃ ወይም ማትወጅ ከሆነ ወይ ታይ፣ አይጎዳ ይሄ ልጅ ለምን አትርቂውም? የምትፈልጊው ከሆነ ደግሞ አብረሽሁኝ ሁኝ ብዬ ቴክስት አረኩላትኝ። አልመለሰችልኝ። በዛ ጸጥ አለች። አንዳንዴ ግን ሴቶች ናቸው ሴቶች ላይ የሚጨክኑት ከወንዱ በላይ። አሁን እሷ እንዳገባሽ ካወቀች ምን አለ ብትተውሽ? ገብቶሻል? እያንዳንዱ እሱ ነው እኮ ይፈልጋት ቢፈልጋትስ፣ እንደ ያገባች ትፈልግ ይሆናል መዝናናት ትፈልግ መዝናና ትፈልግ ለአንቻት ታዝናና፣ በቃ ልትዝናና ነው የቀረበችው። እኔ እንደውም በእሷ ምንም አልፈረድኩኝ። ኖ ግን እንደስ ታስቢ፣ አንቻውን ታደርጊዋለሽ? ያገባ ወንድ ጋር ሄደሽ ያገባ፣ እኔ በፍጹም አላረግም። ታዲያ ያገባች ታዝኛ አትሊስት፣ እንደው ህሊና ካለሽ ለሚስቱ ታስቢያለሽ። ያለሽ እሷ ተፈለግኩ አይነት ስሜት ነው ያላት፣ እኔ ተወደድኩ ከእሷ በላይ ይመስለኛል። ታገኘዋለች መለ የእጇን ነው የምታገኘው። እሷ ደግሞ አግብታ ሌላ ባሏ ሌላ ሰው ይወዳል። አንቺ ያየሽውን ስቃይ በአስር በሃምሳ ጥፍ ነው የምታየው። ሰው የዘራውን ነው የሚያጭደው። ወይዘው ወይ ግን አልፈልግህም እያለችው ነው ቀረበው እንጂ አልፈልግየትነና ጋብዘኝ፣ ይገብዙሻል። አልፈልግህም። በዚህ ጋ ግና ና ምን ማለት ነው? መኪና አላት። መኪና የተበላሸና ትለዋለች ምናምን፣ ሮጦ ይሄዳል። እሷ ስትደውል ስፍስፍ ብሎ ሮጦ የሚያነሳው በጣም በቃ እኔ እንደውም በቃ አፍቅሮ እየተጎዳ ያለ ሰው፣ እኔ ውሸት እንደሆነ ገባኝ። ይህንን ካላፈቀርኳት አላገኛትም እብድ ካልሆንኩኝ በስተቀር ሁለት ቀን ሶስት ቀን ካገኘዋት ለማሳምን ጥረት እያደረገ መሰለኝ እንዲህ እንዲህ። እሷ ናት እሷ ለምን ትደውላለች? እሱማ እኮ መብቱ ነው። እሱ ልክ ነው። እሱ ያፈቅራታል። ባያፈቅራት አግብቶ አንቺን እሷ ጋር እንትና አይልም። እሷ ግን ለምንድን ነው እንደዚህ ያደረገችው ነው ጠያቄ ከእያንዳንዱ ትዳር መፍረስ ጀርባ ያለን ሰዎች አለን የሆነ ትዳር ሲፈርስ ከባልና ሚስት ውጭ ሌላ ሶስተኛ ወገን አለ፣ እያንዳንዱ ቤት ውስጥ ማለት ነው። ከዛ የቱ ጋር ነው በቃ ያበቃዮንች ነሱ ጉዳይ። ከዛ በቃ እየታገልኩ ነበር አልኩ አያለሁኝ። እሷም ብቻም አይደለም ሌላ ሌላ አይ ነበረትሌላ ደግሞ ምንድን ነው የሚለው ሌላም አሁን። አንዷ ለምሳሌ በጣም እንትን ትለዋለች አሁን እሱ አየውኝ። በጣም ይጻጻፋሉ ከልጅቷ ጋር በአካል አያቃትም በመጻጻፍ ነው የሚያውቃት። እሷ ዝም ብላ ካርድ ላክ ትለዋለች፣ ካርድ ይልካል። በቃ የሆነ ፎቶ ትልካለች መሰለኝ፣ ያው እሱ ዲሌት ስለሚሆን አይታይኝም። ከዛ እሺ መቼ ነው የምንገናኙ ይላታል። እሺ ከአንድ ዛሬ ቁጥሬ እንስራ፣ ካርድ ላክ ትለዋለች፣ ይልካል ይሄን ካርድ። ከዛ እንደዚያ አሁን ማለት ተቋረጠ እንትናቸው፣ ግኝነታቸው፣ ጽሑፉ ተቋረጠ። ትከታተያለሽ አንቺ ሁሌ ማታ እየገባች አየሁት እኮ አልኩት። ቀን ላይ ምናምን ሲለኝ እቺ ሴት ታዲያ አገኛት፣ ይኸው ሁሉ እንደዚህ ካርድ ልከህ እንደዚህ ላክ፣ አገኛት ባክሽ ወንድ ሆኖ ተገኘ እኮ አለኝ። ወንድ ነው እኮ አለኝ። ትዳራችሁን ያሳቀኝ ባልሽ ቺት እያደረገ አውቀሽ አገኘት። ባክሽ ወንድ ሆኗል፣ ሌላ ሴት ጋር እየሄድኩኝ ነው። ምን አይነት ትዳር ነው? ውስጥሽ ግን እርር እያለ ይላል በጣም ለእሱ ግን ላለማስተዋወቅ አውቀሽከል ለመሆን ለመሆኑ ሞክራል። በጣም በቃ እዚህ ጋር እኮ ህይወት እየተበላሽ ነው። ልጅ ልወልድ እኮ ነው። በጣም እንዲያዘው እኔ እንደዚህ አይነት ጭራሽ በጭራሽ መሽጠበኩ እኔ በቃ እንዲት ተንከባኩ ሊያኖረኝ ምናም ብ ድህነቱን በቃ ከነ ድህነቱ ያሰብኩት እኮ እኔ በቃ በጣም የተለየ ህይወት ጠብቄ እኮ እንጂ ብዙ ቻንስ ነበረኝ። እያማረጥኩ ምናም ያለበት ወቅት እኮ እንጂ ቻንሱም ነበረኝ። በጣም ሀብታም ሰው አገባሽ አሉ ብሎች ነበረ። አዎ በጣም ብዙ አይ አሁን ለምሳሌ ይኖራል፣ ግን ምንድነው የሃይማኖት ላይ ነው ችግሬ። አሁን አንድ ሰውዬ እንደዚህ ተገናኝተን ነበረ። በጣም ሀብታም ነው የመርካቶ ነጋዴ ነው ትልቅ ሰው ነው። በጣም በቃ ያለው ገንዘብ ምናምን ያለው ሰው ነው እና በቃ ስለ ሽማግሌ መላክ ያወራኝ ነበረ። ከዛ ምን ላርግ በቃ ሽማግሌ ምን ብዬ ነው። አሁን እዛ ጋር እኔ ክርስቲያን ነው የመሰልኩት ሲጀመር፣ ስሜንም ምናምን ስንተዋው ቀይሬ ነው ሄለን ነው ብዙ ጊዜ ስሜን ሄለን ላለ እና እንደዛ ነው የመሰለው እሱ። በቃ በዛ ምክንያት በጣም ሲያስጨንቅኝ ታውኩት። እንዴት አድርጌ ሙስሊም ቤተሰብ ነኝ እኔ አባቴ ጋር ሙስሊም ሆነ ሂድ ምናም ማለቱ በቃ ለእኔ በጣም ትናለ። ሌላስ ሲጃናጀን ሲጻፍ ያየሽው ነገር አለ። በዛ ሰዓት እነዚህን በጣም አይነበረ በቃ እኔም በጣም ንቀቱ ምናም ሰለቸኝ። እኔ ሌላ ቦታ መሄዱ ምናምን ምንም ጉዳይም አልነበረ። በቃ በጣም ደግሞ ንቀት አለው ላይ ድብር ይለዋል ምናምን እና ያ ነገር በጣም እየተሰማኝ ይመጣለ። ለምንድን ነው እንደዚህ የሚሆንብኝ ምናም ብዬ አሁን ሰዓት ላይ ወደ ዘጠኝ ወር ልደርስ ስምንት ወር ከምናምን ላይ፣ በቃ በዛ ሰዓት ደግሞ በጣም ያንቋሽኛሉ። ውይ አሁን ወፈርሽ፣ በጣም እውነትም በጣም ወፈርኩ። ጭንቀቱ ነው መሰለኝ በጣም ወፈር ወደ ሰማንያ ኪሎ እና በቃ ምን አከልሽ? ደግሞ ምን ምን መሰልሽ ነው? አጭ ከዚህ በኋላ ምን የሚፈልግ ሰው የለም እኮ፣ በቃ ወፈረሽ፣ አስጠልተሻል፣ ምንም እንደ ድሮው አይደለሽም አሁን አንቺ፣ ምንም ብሎ አሳምኑኛል በስማ